አቶ ደረጃ ከባር ችግር ውስጥ ነው በተፈጠረው ነገር ፌንት ሰርቶ ሆስፒታል ገባም ልጁ አቤጌል ባመጣችው ነገር ቤቱ ሁሉ ተረብሿል አቤጌል የዳጣን ጸጉር ከምታበጥረው ማበጠሪያ ላይ ወስዳ እንዲሁም የአባቷንም ጭምር አንድ ላይ ዲኤንኤ አስመርምራ ውጤቱን አምጥታም ነበር አቤጌል ያመጣችውን ውጤት በቅድሚያ ለእናቷ እየፈራችም ነግራት ልታሳያት እንድታየው ውጤቱንም ነግራት አሳውቃት ነበር። እናቷ ግን ያልጠበቀችው ነገር ስለሆነ እጅጉን ተናዳ አቤጌልን በጣም ተቆጥታት መታትም ነበር። በዚህ ሁኔታ ውስጥ አቤጌልን እናቷ ማርቲ እየመታቻት የጮችባት እየተቆጣቻትም፣ ምክንያቱም በትዳራችን ለምን ጣልቃ ገባሽ? አባትሽን እንዴት ብታይው ነው? እንዴት ነው በአባትሽ ላይ እምነት የሌለሽ? እኔ አምኘው በኖርኩት፣ አንቺ ምን አይነት ሰው ነሽ? ከኛ የተፈጠርሽ ነሽ ወይ? አንቺ ከምን የመጣሽ ነሽ? በሚል እንግዲህ በኃይል ተቆጥታ ገጽጻት ስትመታትም ነበር እና ንግግራቸውን ጩኸታቸውን የሰሙ እነ ናታን እና ዳጣ ውሃም ጭምር በሳሎን ተቀምጠው ነበር። ወደ ሚሰማው ድምፅ ሲያመሩ በክፍል ማርቲና ልጇ አቤጌል ተያይዘው ነበር። አቤጌልም እንግዲህ ከእናቷ ምት የተነሳ ወድቃም ነበር። ማርቲ አቤጌልን እጅግ መቆጣት ብቻ አይደለም ተናንቃትም ሁሉ ነበር። በዚህ ሂደት ላይ ሳሉ እነ ናታን ዳጣና ውሃም ተከታትለው ወደ ክፍል አምርተው ነበር። ሲመለከቱ እንግዲህ ሁለት እናትና ልጅ ተፋጠዋል። እናም ጉዳዩ ምን እንደሆነም አላወቁም። ይሄን ያህል ማርቲን ያስቆጣት ነገር ምን ይሆን ሲሉ እጅግ ተደናግጠው ጥያቄ ሆኖባቸው ነበር። በዛ ሂደት ላይ እያሉ እንዲሁም አቶ ደረጀም መጥቶ ነበር። እናም የቤቱ ራስ የሆነው አቶ ደረጀ ምንድን ነው ሲል ለማረጋጋት ሞክሮ ነበር። የዚህን ጊዜ እንግዲህ አቤጌል ከወደቀችበት ተነስታ ያ ውጤት ይከፈት ይታይ ስትል በድፍረት ተናግራ ነበር። ምክንያቱም መስዋዕት ከፍላ እንግዲህ በማይመች ሁኔታ ውስጥ ተደባብቃ ተሾርክልካ ሄዳ ያንን አስመርምራ አምጥታለች። አሁንም እናቷ ያንን ደብቃ እንዳይቀር ውጤቱ እንዲታይ ውጤቱ ይታይ ስትል ነበርና፣ በዚህን ጊዜ እንግዲህ አቶ ደረጀም ያልጠበቀው ነገር ስለሆነ ፌንት ሰርቶ ወድቆ ነበር። እናም ወደ ሆስፒታልም ይዘውት ሄደው ነበር። በጣም የሚገርም ነገር ነው እንግዲህ የሆነው። አቶ ደረጀ በጭራሽ ያልጠበቀው ነገር ነው የሰማው። ከዛም የተነሳ እንግዲህ ተደናግጦ ነው አይደለም። እንዲህ ያለ መረጃ ማለትም የዲኤንኤ ውጤት መጥቷል የሚለውን ነገር ይቅር እና ባለቤቱ አንድ ምሽት እንግዲህ ዲኤንኤ ምርመራ የሚካሄድበት ቦታው የት ነው ብላ በጠየቀችው ጊዜ እጅግ ተደናግጦ ያው ውስጡ የሆነ ነገር እንዳለ እስኪያስታውቅበት ድረስ ነበር የተደናገጠው። እናም እሷም ምን ሆነ ነው ተለዋወጥክ ሌላ ሰው እስክትመስል ድረስ እስክትለው ድረስ እስክትታዘበው ድረስ ነበር የተርበተበተው፣ የደነገጠው። እናም እሱም ደግሞ ያው ማንም ወንድ ሚስቱ እንደዚህ አይነት ጥያቄ ብታነሳ የሚሰማውን እና የሚጠይቀውን የሚሆነውን ሁኔታ ነው የሆንኩት። ምንም አዲስ ነገር የለም ነገር ግን አንቺ እኔን አለማመንሽ ብሎ እንግዲህ አውቆ ያው በዛ ነገሩን ቀየር አድርጎ፣ ያው እሷም ትታ እንድትተኛ ሁለቱም ጀርባ እና ጀርባ ተሰጣጥተው ተኝተው፣ በዛም ውስጥ እንግዲህ አቶ ደረጀም ያው ምንም እንቅልፍ አልወሰደውም። ምክንያቱም ያላሰበው ነገር ነው ያውም እንግዲህ ከባለቤቱ እንዲህ አይነት ጥያቄ ሲመጣ እጅግ አስጨንቆት ነበር። እሷም ደግሞ ለምን እንደዚህ ተርበተበተ ለምንስ ደነገጠ የሚል ነገር ጥያቄ ሆኖባት በዛ እንደዛ ሆኖ አድረው ነበር። ስለሆነም እንግዲህ አሁን ላይ ኤቢ ዱብዳን ያመጣችው ያላሰቡትን ያልጠበቁትን እንግዲህ ባላሰቡት ጊዜ ሆኗል ማለት ነው። እንግዲህ ኤቢ አለሳልሳ ለእናቷ በመጀመሪያ ያው ፊቷ መጀመሪያ ፍክት ያለ ነገር ነበር። ሰሞኑን ደስ ብሎሻል፣ ፊትሽ የበራ ሆኗል፣ ምን ሆነች ነው? ምን ተገኘ እስክትላት ድረስ። እናም የኤቢ ፍላጎት እና ምርጫዋ የሆነው ሁል ጊዜ የምታሰላስለው እና ከዳጣ ጋርም የሚያገናኛት አንድ ወሳኝ ጉዳይ አለ፣ ያም ናታን ነው። እናም ናታን አሁን ብቻውን ከሆነ ሂጂ አትብዘዢ፣ አብርሹ ጥሩ ቆይታ አድርጊ ብላ እናት እንግዲህ ኤቢን ስትገፋፋት ነበር። ኤቢ ግን እንኳን እሱ ጋር ልትሄድ፣ በመጀመሪያ እሷ ወደ ምታስፈጽመው ነገር እየደወለች ነበር። እናም ለዛም ጉዳይ ምን ያህል ብር ያስፈልጋል የሚለውንም እየጠያየቀችም ነበር። እናም ግን ያው ናታንንም በውጭው አግኝታው ከሱጋም ሻይ ሻይቡና እንበል ብላው በግድ እንግዲህ እንዲፈቅድሽ እንዲል አድርጋው አብረው ሻይ ቡና ብለውም ነበር። በዛም አጋጣሚ ስለ ዳጣ ክፋት ነበር እንግዲህ ከአንደበቷ ሁሉ የሚወጣው ዳጣ ጥሩ ልጅ እንዳይደለች እና እሷ ከመጣች ወዲህ እኔን ጣልጣል አደረከኝ፣ ተቀየርክ፣ እንዲያ እንዲህ የሚል ነገር ነበር፣ እሱ እስኪታዘባት ድረስ እናም የሱ ምላሽ የሆነው ዳጣ እንዳንቺ አይደለችም፣ ትወድሻለች እንዳንቺ እንቺ እንደምታስቢው አትሷ አታስብም። ልቧ ንጹህ ነው። መልካም ሰው ናት። ተወድሻለች እያለ እንግዲህ ስለ መልካምነቷና ልቧ ንጹህ እንደሆነ ተረድቶ እንግዲህ እሷ በዚህ ልክ እንዲህ መሆኗ እያስገረመው ስለ ዳጣ ሲመሰክር ነበር። እሷ ግን ያው አልተዋጠላትም። ዳጣ ነው የምትወደው እኔን አትወደኝም እያለች በዛ ሂደት እንግዲህ ወደ ቤት ተያይዘው ሄደው ነበር። እናም አሁንም ቢሆን በናታን ልብ ውስጥ ያለችው ዳጣ ናት። እንግዲህ የመጀመሪያ ምርጫው ዳጣ ሆናለች። አሁን ላይ ከቤት እንኳን ዳጣ ወጣ ካለች ናፈቀችኝ እስኪል ድረስ ውሃም ቢሆን ዳጣ ናፈቀችኝ እስኪሉ ድረስ እንግዲህ በእነሱ ዘንድ ጥሩ እይታ፣ ጥሩ አቀራረብ ዳጣ አላት ማለት ነው። እንግዲህ በእነሱ ፊት ሞገስን አግኝታለች። እንዲሁም በእናት ማርቲን ፊትም ቢሆን ሲጀመር ነበረ። እንዲሁም ደግሞ በቀጣይ ልጇ ባመጣችው ጦስ ዳጣን ሌባ ልታስደርግ ባደረገችው ክስተት ነበር። ከዛም በኋላ ግን ዳጣን እናት ትውጥ ታድርጋታለች። በቃ የጓደኛ ልጅ ነው ስላለች የጓደኛ ልጅ ናት ትቀመጥ፣ ያው ናታንም ተቀምጧል። እሷም ቤቱ ለሁሉም ይበቃል በሚል ምንም ነገር በእሷ ላይ እንትን አልነበራትም። እንደውም ጥሩ እያቀረበቻት ይጨዋወቱም ነበር። ነገር ግን ኤቢ ከእናቷ ጋርም ስትገናኝ ስለ ዳጣ ክፋት ነው። እንዲሁም ከንጹዋ ከሆነችው ከውሃ ጋር ራሱ ስትገናኝ ዳጣ የትን ያለችው ከናታን ጋ ናት ወይ እዛ ክፍል ናት ወይ እስቲ ሂጂና የያት። በቃ ይህ ነው የእሷ እንግዲህ ጥያቄዋም፣ ሀሳቧን አይምሯን ሁሉ የተቆጣጠረው ነገር እና ይህ በእንዲህ እንዳለ አጋጣሚው ጥሩ ሆኖላት እንግዲህ ዳጣ በሻወር ቤት ፀጉሯን እያበጠረች ደርሳ ነው እንግዲህ ለዚህም ውጤት እንግዲህ ምክንያት እና ምቹ አጋጣሚ የሆነላት ያው ያንን ፀጉሯን ስታበጠር ደርሳ ማበጠሪያውን ስጭኝ ብላት፣ እንኳን ዳጣ ባበጠረችው ማበጠሪያ ልታበጥር ይቅር እና እሷ የነካችውን ነገር መንካት ማትፈልግ ናት። እሷ በተቀመጠችበት ዳጣ እንድትቀመጥ የማትፈልግ ናት። ዳጣን አትወዳትም ብቻ አይደለም፣ ትጸየፋላት አለችም እና በዚህ ልክ እንግዲህ የተጸየፈቻት የእሷን ማበጠሪያ ስጭኝ ብላ ስትል ዳጣም አለመጠርጠራው ያው ድራማም ስለሆነም ነው። እናም ዳጣ ሲጀመርም በልቧ ክፉ የሌላት ናት። በካራክተሯ ንጹሕ ልብ ያላት ሰው ናት እና የኔ ማበጠሪያ እኮ ነው አበጥሬበታለሁ ስትላት እንግዲህ ይሁን ስጪኝ አልኩሽ ጸጉሬ እንትን ስላለ ነው ብላ ጸጉሯ የረገፈው እዛው ማበጠሪያ ላይ ስላለ የዳጣ ያንን ቶሎ ብላ እንግዲህ ከታ ይዛ ሄዳ ወዲያውኑ እንግዲህ አስመርምራ ውጤቱንም ደርሶላት ከች ብላ ነበር። ያው ቤቱን በዚህ ሁኔታ አምሳዋለች። በቀጣይ ምን ይፈጠር ይሆን? እንግዲህ ወይዘሮ ማርቲ ያው ደብድባታለች። እንዴት እንዲህ ያደረግሽ ለምን ስትል እንግዲህ በዚህ ልክ እንግዲህ ልጇን ብትቀጣም ብትቆጣም እንደዚህ ያስቆጣት ነገር ያለም አይመስልም። በኃይል እሳት ለብሳ ጎርሳ ነው እንግዲህ ኤቢን የምትወዳት ልጇን እንደዛ የቀጣችው። ምክንያቱም ተግባሯ እንግዲህ ይህንን ነገር ማድረግ ቢገባው ማድረግ ያለበት መጠርጠርም በዚህ ልክ ያለበት ባለቤት የሆነችው ራሷ ወይዘሮ ማርቲ ናት። እች ግን ታላቅ ልጅ ቅናት ብቻ አይደለም እንግዲህ ሌላም ልቧ ውስጥ ጥርጣሬ አለ። ያው አባቴ ቁርጥ ዳጣን ነው የሚመስለው፣ እንደውም ውሃንም ጭምር ይመስላታል፣ ይመሳሰላሉ፣ ዳጣ ትመስላቸዋለች በሚል እንግዲህ ተነሳስታ ወደ ውሳኔም ሄዳ እንግዲህ አስመርምራ እዚህ ደረጃ ደርሳለች። ቤቱ ሰላሙ ደፍርሷል። በዚህ የተነሳ ያው እንግዲህ ካልደፈረሰ አይጠራም። ይህ ለዳጣ እንግዲህ ያው የቤቱ ሰላም መናጋት ለሷ ደስታ ባይሆንም ነገር ግን እውነቱ መጋለጡ ለሷ ጥሩ ነው የሚሆነው ምክንያቱም ያው የዳጣ አባትነት እውቅና ያለው በሱ ዘንድና በዳጣ ዘንድ ነው። ሌሎቹ ምንም የሚያውቁት ነገር የለም። የድብቅ አባት እንደው መገኘቱ ደስታዋ ቢሆንም ግን ይፋ ወጥቶ አገር ሁሉ ያወቀው አባት በቃ የትም ቦታ ስትሄድ አባቴ ነው ብላ እንዲሁም እህት ወንድሞች አሉኝ ብላ ማሳየት፣ በቃ በነሱ እንደዚህ መኩራት ትፈልጋለች እና ያ ደስታዋ ነው። ስለዚህ ለዛ ለዛ ይሄ በጣም ለዳጣ እጅግ በጣም ጥሩ ነው የሚሆነው። እንግዲህ በቀጣይ ደግሞ እናቷም እዛው ቤት ናት። ይህ ሁሉ እውነት እንግዲህ በይፋ ይወጣል ማለት ነው። ሲጀመር ዳጣ እናቷን ልክ እንደ እናቷ ነው እንግዲህ የቤቱን ሰላምን የምታያት ማለት ነው። የቤቱን ሰራተኛ ስሯ መግባት፣ በሷ መነካካት፣ አብሮ መተኛት ያለው ነገር ልክ እንደ እናት አይነት ነው ሴንስ የምታደርጋት እና ከእሷ ጋር ያላት ቀረቤታ ቆይታ አብራ ስታደርግ ሁሉ ደስ ይላታል። እናም ሁሉ ጊዜ ደግሞ ስለ እናቷም ሰላም ስትጠይቃት ዳጣ መናገር ትፈልጋለች፣ ግን ያዝ እያደረገች ጊዜው አሁን አይደለም፣ ታሪኩም ረጅም ነው፣ ግን እነግርሻለሁ በሚል እያለፈች ነው እንግዲህ አንድ ቀን እውነቱን ራሷ አውጥታም ሳትነግራት እንግዲህ በዚህ ሂደት እውነት ሊወጣ ይሆን ይሆናል ማለት ነው። እናት የመሆኗ እንዲሁም ሰላም ራሷ የምትጠብቀው ነገር አለ። እንግዲህ ለሷም ይህ መልስ ነው እንግዲህ የሚሆነው ማለት ነው። በአጠቃላይ እጅግ በጣም ልብ አንጠልጣይ በብዙ አስተማሪ አዝናኝ የሆነ ድራማ ነው። እንግዲህ በዚህ ክፍል እየተመለከት ነው ይህንን ይመስላል። ቀጣዩንም ክፍል ደግሞ በቀጣይ የምናጋራችሁ ይሆናል። ይህን ቪዲዮ በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ደህና ሆኑልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ባይ ባይ